የህዝቡን የመልማት ጥያቄ ተገቢውን ምላሽ ለመስጠት መንግስት ትኩረት ሰጥቶ እየሰራ እንደሚገኝ የደቡብ ኢትዮጵያ ክልል የከተማና መሰረተ ልማት ቢሮ ምክትል ኃላፊና የፕላንና ኢንስቲትዩት ዳይሬክተር አቶ አሳምነው አዲሱ አስታውቀዋል። በወላይታ ዞን ዲምቱ የማዘጋጃ ከተማ በክልሉ የከተሞች የፈርጅ ለውጥ መመዘኛ ዝቅተኛ መስፈርት በማሟላት ከፈርጅ አራት ወደ ፈርጅ ሶስት የከተማ አስተዳደር መዋቅር መሸጋገር መቻሏንም አስረድተዋል። መንግስት ለዘመናት የህዝብ ጥያቄ ሆኖ የቆየውን ከተማን የማሳደግ ጥያቄ በየደረጃው ምላሽ እየሰጠም ይገኛል። ከተማ ያለ ህዝብ ተሳትፎ ከውሃ ውስጥ የወጣ አሳ ነው ያሉት ኃላፊው በከተማው የቀጣይ እድገት የህዝቡ ተሳትፎ ተጠናክሮ መቀጠል እንደሚገባውም አሳስበዋል። አጠቃላይ የከተመነትን ምጣኔ ከፍ ለማድረግ ከፍተኛ ስራ እየተሰራ ይገኛል። በዚህም ካሉ አጠቃላይ ህዝብና ከከተመነት እድገት አንጻር ከ28 በመቶ የሚሆኑ ህዝቦች በከተማ እንዲኖሩ የማስቻል ስራ ተሰርቷል። በመቀጠልም ዘንድሮ የተለያዩ አዋጆችና ደንቦችን በማሻሻል ከሃምሳ አራት በላይ የሚሆኑ ከተሞችን ፈርጅ ለውጥ በማድረግ በየደረጃው ያሉ አጠቃላይ የደቡብ ኢትዮጵያ ክልል ህዝቦች ጥያቄዎቹን እየመለሰ ይገኛል። የክልሉ የከተማና መሰረተ ልማት ቢሮ በክልሉ የከተሜነት ምጣኔ ከፍ ለማድረግ እየሰራ እንደሚገኝም ተገልጿል። አመራሩና ህዝቡ ተቀናጅተው በመስራት ከተማው ለነዋሪዎቹ ምቹና ሳቢ እንዲሆን በቅንጅት መስራት እንዳለባቸው አሳስበው ቢሮ አስፈላጊውን ድጋፍ እንደሚያደርግም ገልጸዋል። መንግስት በተለያየ መንገድ ህዝቡ ይሄንን የከተማ አስተዳደር ጥያቄ ሲጠይቅ ቆይቷል። ግን ባለፉት ለረዥም አመታት በተለያየ ምክንያት ጥያቄው ምላሽ ሳያገኝ መቆየቱ የሚታወስ ነው። ሆኖም ግን ድምቱ ከተማን አንድ ብሎ የእኛ ደቡብ ኢትዮጵያ ክልል መንግስትም ጭምር የብልጽግና ትሩፋት ክልል መሆኑን ነው የምንገነዘበው። የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደ ማርያም እንዳሉት ከተማ ማለት መሰልጠን ማለት እንደሆነም አስረድተዋል። ከተማ ውብ፣ ጽዱና ለነዋሪዎቹ ምቹ ለማድረግ በሚደረገው ርብርብ ህዝቡ የድርሻውን መወጣት እንዲችል አሳስበዋል። ህብረተሰቡ መንግስት ለከተማው እድገት የሚያወርዳቸው የከተማ አደረጃጀት መመሪያዎችና ደንቦች ተፈጻሚ በሚሆኑበት ወቅት ትብብር ማድረግ እንዲቻል ጥሪ አቅርበዋል። ከተማ ማለት መሰልጠን ነው። ከሌሎች ህዝቦችም ጋር እንዴት መኖር እንደሚቻል ጠንቅቆ የሚያውቅ እንደመሆኑ መጠን በተለማዊ ሁኔታ ዞናችንን በተለማዊ ሁኔታ እያስጠራች እንደምትሄድ ስለማውቅ በጣም ደስ ብሎኛል። በእውነት እጅግ በጣም ደስ ብሎኛል። እንኳን ደስ አላቸውን ይ ይፈልጋለ እዚህ ያለን ሰዎች በሙሉ እጅ ለእጅ ተያይዘን ከተማን እንዴት ማሳደግ እንዳለበት አቅም ያለው በአቅሙ ጉልበት ያለው በጉልበቱ፣ ገንዘብ ያለው በገንዘቡ

ተገኝተዋል። የዱጉና ፋንጎ ወረዳ ዋና አስተዳዳሪ አቶ በረከት በቀለም የዲምቱ ከተማ በ957 ዓ ም እንደተመሰረተች ገልጸው በከተሞች የፈርጅ ለውጥ የእውቅና የምስክር ወረቀት በማግኘቷ ደስተኛ እንደሆኑም አክለዋል። አብዛኛው የከተማው ነዋሪ በንግድ ስራ ላይ የተሰማራ መሆኑና ከተማው ወደ ተለያዩ አካባቢዎች የሚያገናኝ አቋራጭ መንገድ ባለቤት መሆኗ ለቀጣይ እድገቷ ወሳኝ እንደሆነም አስረድተዋል። በከተማው የንጹህ መጠጧ ችግር መኖሩን ገልጸው ችግሩ በጊዜያዊነትና በዘላቂነት ለመፍታት እየተሰራበት እንደሚገኝ አክለዋል። በየደረጃው የሚገኝ የመንግስት አካላት በከተማው የህብረተሰቡ ጥያቄ ሆነው የቆዩ መሰረተ ልማት ማሟላት እንዲቻልም ጠይቀዋል። እስከ ዛሬ ድረስ በማዘጋጃነት ነበር ሲጠራ የነበረው ዛሬ ደግሞ ከፈርጅ አራት ወደ ፈርጅ ሶስት በመምጣት ደረጃን አሻሽሎ ወደ ሶስት ከፍ ብሎ ራሱን በራሱ የሚያስተዳድር በከተማ አስተዳደር በከንቲባ የሚመራበት ደረጃ ደርሰዋል። ይሄ ደረጃ ላይ እንዲደርስ የብዙዎች አስተዋጽኦ አሻራ አለ። ያው ከተሞች ዝም ብሎ ፈርጂ ልብጥ አይደረግም። መስፈርቶች አሉ፣ ፓራሜትሮች አሉ መለኪ መለኪያዎች ከተማው ገቢ ማመንጨት አቅምን ጨምሮ በተለያዩ በከተማው ውስጥ ለውስጥ ያሉ ከፈታዎች፣ የከተማው ህዝብ ብዛት፣ ከተማ ውስጥ ያሉ መሰረተ ልማት ዝርጋታ መንገድ፣ መብራት ሁሉ ታይቶ ነው ይሄም የሆነውና ዛሬ ድምቱ ከተማ ይህንን እድል አግኝቷል።